እውነት ለመናገር ብሩኬ የሰራው ነገር ትክክል ነው ብላችሁ ታስባላችሁ? እኔ እውነት ለመናገር ብሩኬ የሰራኸው ስራ ትክክል አይደለም ባይነኝ ማለት ነው። ምክንያቱም ስራ ነው። አዎ፣ ስራ ነው። ነገር ግን የሰራኸው ስራ ስህተት ነው ሙሉ በሙሉ ማለት ነው። ምክንያቱም በልደቷ ቀን መደሰትና እሷን ቢያንስ የደስታዋ ምክንያቱ ደግሞ የደስታዋ መንስኤ መሆን ሲገባ ጭራሽ ለማናደድ ያደረግከው ጥረት እጅግ በጣም የሚገርም ነው ማለት ነው። እና በእውነት ይሄ ነገር ማለት ነው ለስራም ቢሆን ግን አንተና ሀሚን ደግሞ ያራርቃችኋል፣ የሆነ ቂም ያያይዛችኋል እና ጥሩ ነገር አይደለም። ጭራሽ ደግሞ አይታችሁ ከሆነ በእሷ ፊት ይቅርታ ጠይቀኝ እንዲሁም ደግሞ ትናንትና ሳማት ስትይ ነበር። ና ናይል ሳመሽ ብሎ ሀይሚ ፊት ነው የሳማት ልጅቷን ወይም ደግሞ ሌዳና ማለት ነው። እና በጣም በጣም ትክክል አይደለህም ብሩክ። የእውነት ነው ምላችሁና እኛ እንደ ሀሳብ አስተያየት ስንሰጥ ብሩኬ ትክክል አይደለም። እኛ ብሩኬን ጠልተነ ወይ ደግሞ ሀይ ምንወደናት አይደለም። ለሁለቱም የሚጠቅማቸውን ሀሳብ አስተያየት ነው የምንሰጠው። ና ብሩኬ ሲሳታት ብሩኬ ለምን ሀይሜ ስትሳሳት እንደዛው ነው እኛ የምንለው ማለት ነው። ብሩኬ በትናንትናው ቪዲዮ ትክክል አይደለህም። እኔ እንደዛ አልጠበቅኩም ነበረ። ጭራሽ ስጦታ ይዞ ይመጣል፣ ልደቷን ደስ በሚል ሁኔታ ያከብርላታል ብዬ እኔ በራሴ ገምቼ ነበረ ማለት ነውና አንተ ኮ ማለት ነው። እውነት ለመናገር ብሩኬ ዳኒን ከሀይሚ ጋር ስታየው ማለት ነው እንዴት ነው የተናደድከው። እናንተ ደግሞ ሀይሚን ለማናደድ ብለህ ነው እንደዚህ የምትሄደው የምትጋጋጠው ነገር ማለት ነው። እና ሀይሚ ደግሞ ደስተኛ ለመምሰል እየሞከረች ነው፣ ግን ያው ስትስቅ ደስተኛ ለመምሰል ራሷን እያጠነከረች ነው። በጣም ጎበዝ ና በጣም ጠንካራ ከመሆኑ አንጻር ማለት ነው። አንተ ግን ለትንሽ ደቂቃም ቢሆን ማለት ነው ዳኒን ከሀይሚ ጋር ስታዩ በጣም ደንብ ከመፍራቱ የተነሳ ዳኒን ደበደብከው ምናምን ማለት ነው እና ያው በሀይሚ እንትን ፍላጎት ወይም ደግሞ በሀይሚ ተጽዕኖ ፈጣሪነት ዳኒን ያው ከሱ እንዲያቋርጥ አድርጋ ምናምን አንተ አሁን ላይ እንደዚህ ይሆናል ና ሀይሚን ያንን ለማናደድ ፈልገህ ነው። ምን ያህል ትናደዳለች የሚለውን ነገር ለማየት ነው ና ትናደጂ ምናምን እያልካት ነበር ና እኔ ስማርት ላይ ምናምን እያልክ ነበር። አይ ብሩኬ ትንሽ አልፈሃል። ስማርት አይደለም፣ በዛሬው ቀን በልደቷ ቀን ቢያንስ ቢያንስ አንተ እሷን ደስተኛ ማድረግ ነበር የነበረብህ። ቢያንስ ብዙ መልካም ነገሮችን አሳልፋችኋል፣ አንተና ሀይሚ ማለት ነው። ይሁን ፍቅረኛ አትሆኑ፣ ነገር ግን ምርጥ ጓደኛህ፣ ምርጥ አጋርህ እንዲሁም ደግሞ ብዙ ክፉና ደግ መልካም ነገሮችን አብራችሁ እንደማሳለፋችሁ የተነሳ ወይም ደግሞ የቀጠለ ዛሬ ላይ ደግሞ አንተ እሷም ቢያስ ደስተኛ ማድረግህ ነበር የሚኖር ማድረግ ይኖርብህ ነበር። እኔ በጠዋቱ ፎቶዋ በጣም ተደስቼ እውነቴን ነው የምላችሁ፣ በጣም ነው ደስ ያለኝ ከምንም በላይ ማለት ነው። እንደዛ አምሮባት ምናምን ሳይ ማለት ነው። ና በቃ ፋብላ ትመጣለች ምናምን ስንል እኛ የጠበቅ ነው። ሌላ የሆነው ሌላ ወይ ብሩክ የማጨቋራቸው ነው ኳይላ አጥቀው እውነት እንደው ከየት መታ ነው ደግሞ ሙል ስስ ብላኮ ነው መታ። ቦርሳም ማሊያዘች ስልክም ማሊያዘች የሆነ ቦታ ተቀምጣ ነበረ ማለት ነው መታ። ጥምጥም ምናምን አላችም አንዳች ጥምጥምሽና ማለት ነው የሆነች ጥል ቆየር ጎዝም ባለች ሃይሚ እንዴት እንዳናደደች እውነቴ እንደው ምላችሁ ብሩኬ በጣም በጣም ነው ያናደደች በጣም ማለት ነው። ከዚህ በላይ ነው በቃ ብሩኬ ላይ በሄድበት ደስ ይለኛል። ምክንያቱም በሃይሚ በልደቷ ቀን የደስታዋ እንደው ተካፋይ ነው ፏፈሽ ብላ እንድትብ ያደርጋት ምን አለ ቀኗን እኮን የመጠበጠ እውነት ነው የምላችሁ እኔ እኮ የጠበቅኩት ማለት ነው ጭራሽ እኮ በቃ እኔ እንጃ እንዴት ብዬ ነው በቃ ስጦታ ገዙላት ይመጣ ምናምን ብዬ እሱ ጭራሽ ሌላ ታሪክ ሀይሜን ለማስቀናት ምናምን ጭራሽ ና የልሳምሽ ትናንት አልሳምኩሽም ምናምን የእውነት ነው የምልህ ብሩኬ ቆይ አንተ ለሴት ልጅ ክብር አለኝ እያልክ አልነበር እንደኛ ሁላችን የምንወድቅ እኮ በጣም ብሩኬ ለሴት ልጅ ያለው ሪስፔክት በቃ ለሴቶች ያለው አስተሳሰቡ ምናምን በጣም ስስ ልብ ነው ያለው ብለን ጀጅ እናደርጋለን እናከብርሃለን፣ እንወድሃለን። ዛሬማ የሌለ ነው በቃ ተስፋ ያስቆረጥከን። የእውነቴ ነው ምላችሁ ብሩኬ ትክክል ነው የሰራው ብላችሁ እንደማታስቡ ተስፋ አደርጋለሁ። ዴ ቆይ ከነሱ አሁን ከዚህ አይነት ነገር ምን እንማር እስቲ፣ ምን እንማር? ብሩኬ እውነት ነው ምላችሁ ፍቅረኛም ከሆናችሁ ራሱ ብትለያዩ ማለት ነው ቢያንስ እንደ ወጣት በሰላማዊ መንገድ አንተ ለሀይሚ ነይ ብለህ አብራችሁ ፏፈሽ ብላችሁ ብታሳልፉ እና ለሌሎችም ደግሞ መልካም ነገር መጣላት መለየት ቢኖርም ግን ደግሞ እህትና ወንድም ሆኖ መቀጠልን ማሳየት ነበረባችሁ። አንተ ግን እንደዛ አላደረክም። ጭራሽ ደሞች ሞልሳሳ የሆነች መጥታ ምን አገባሽ ስለ ብሩኬ ከኋላ የመጣ ይናወጣሉ ጉድኮኑ። እስቲ አሁን አንቺ ምን ቤትነሽ? ምን ጥልቅ አደረገሽ? የርጎዝም ቢሆነች ልጅ ማለት ነው እንዴት እንዴት እንደሚያረጋት እኮ ደግሞ ተለጣጠፈችበት ምናምን ነገር። እኔማ እንዴት እንዳናደደችኝ! አይ ፈጣሪ ሆይ ትዕግስቱን ስጠኝ። ብቻ ለማንኛውም ግን ይሄ ስራችሁ ማለት ነው ትክክል አይደለም። እውነት እንነጋገር ከተባለ ትክክል አይደለም። ተዉ፣ ተመልካች ያሳጣችኋል። ተዉ፣ ተዉ፣ ተዉ። አዎ ድራማ ነው፣ አዎ ስራ ነው። ግን ደግሞ ትምህርት የሚሰጥ ነገር ቢኖር በጣም ደስ ይላል። እኛ ያየን እኮ ነው አብረሽ በጣም ብዙ ሄዷል እየሰራ ነበረ ምናምን እና ብዙ ሴቶች ጋር ብዙ ሴቶችን አብሮ ሰርቷል። ና አሁን ላይ አብረሽና ሩታ እንግዲህ እንደምታያቸው ናቸው። ና በጣም ሰው ይሰለቻል። በቃ ትምህርት የሌለው ነገር ድራማ ቢሆን ግን ትምህርት የሌለው ነገር ሲሆን እውነቴን ነው የምላችሁ፣ ሰው ይሰለቻል። ና ለራሳችሁም እያሰባችሁ ለተመልካችም ደግሞ ክብር ይኑራችሁ። በጣም በጣም ነው ብሩኬ ዛሬ ያናደርከን። በጣም ብዙ ተመልካች አናድሃል። ብቻ ግን ሀይሜ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጨዋ ልጅ ነች። ና እልህ ውስጥ እንድትገባ እያደረግካ ነው። እየገፋፋሃት ነው። ተው ብሩኬ ተው። ይቆጭሃል። ይቆጭሃል። ታግስሃለች። የእውነቴ ነው። ታግሳለች። ሀይሜ ከተነሳባት ግን አትመልሳትም። የእውነት ታግሳለች። በጣም የታገሰችው ከምር። እኔ እኮ ያልገባኝ ነገር ብሩኬ ማለት ነው ሀይሜን ረብሾ፣ ሀይሜን አሳዝኖ፣ ሀይሜን አስከፍቶ

ግን በኋላ ደግሞ ይቆጫል ይቆጫል። በጣም ነው የሚቆጭህ። በጣም በጣም ሊቆጭህ ይችላል። ግን ከዚያ ሁሉ ደግሞ ብትመለስ ጥሩ ነው ብለን እኛ ሀሳብ አስተያየታችንን እንሰጣለን። የሆነ ዛሬ በጣም ብዙ ተመልካች አዝኗል። ብሩኬልም እንደዛ ያደረገ ከብሩኬል አንጠብቅም ነበረ። በጣም ብዙዎቻችሁ ተከፍታችኋል። ና እንግዲህ ያው የስራው ባህሪ ነው ብረን እንዳናልፍ ግን ደግሞ ሀሳብ አስተያየታችንን መስጠት ግድ ስለሆነብን ሀሳብ አስተያየት እንሰጣለን ማለት ነው ሀይምዬ እኛ ጠንካራኛ ጎበዝ ሰዎች ትወድቃለች ብለው በገፈተሩች ቁጥር ያልወደቅሽ ጀግና አንበሳ እንስት ነሽ እና አንቺ የእውነቴ ነው የምላችሁ በጣም ጀግና ነች ሲገፈትሯት ያልወደቀች ሲገፏት ያልወደቀች በቃ ትወድቃለች ብለው ሲጠብቁ እሷ ደግሞ ይበልጥ አብባ ና ተውባ የተገኘ ጀግና እንስት ናት እና ለአንቺ ክብር ይገባሻል ወደፊትም ደግሞ ከዚህ በላይ ሰርተሽ ጥሩና መልካም ነገሮች እንደሚገጥምሽ ተስፋ እናደርጋለን። አንቺ ሴቶች ጀግና፣ ብዙ ትምህርት አዘል ነገሮችን የምታስተላልፊ ከመሰሪያቸው ቪዲዮዎች የራሱ በጣም ብዙ ልጆች ሊማሩበት የሚገባና አንገታቸውን ቀና የሚያደርጉበት ነው። ምክንያቱም አብዛኞቹ በፍቅር ተጎርተው ያለቅሳሉ፣ በር ዘግተው ተስፋ ይቆርጣሉ። ነገር ግን አንቺ ደግሞ ከሌ ሄደ ብለሽ አልቆዘምሽም። አልተከሽም ጭራሽም፣ ፈገግ ብለሽ በደስታ ነው እያሳየሽ ያለሽው። እና በርቺ ወደፊት ስኬታማ እንደምትወኝ ተስፋ አደርጋለሁ። አመሰግናለሁ ቤተሰብ።